በሽምግልና እንደሚታረቁና አንዳንድ ነገሮችም እንደተከሰቱ በተለይ በዚህ ሰዓት ቡታ ጅራ እንዳሉ አንዳንድ መረጃዎችም እንግዲህ ደርሶናል። በዚህ ጉዳይ ላይ በደንብ አድርጌ ነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ያልሆናችሁ እንደተለመደው ቪዲዮችን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮመንት ስራ አስቀምጦልን ወደ ጉዳያችን እንግዲህ በአብርሃምና በሩታ ጉዳይ እጅግ በጣም ብዙ ነገሮች ተከስቷል። በአሁኑ እንግዲህ ነገሮቹ መስመር ስቶ እጅግ በጣም ከባድ ሁኔታዎች ተፈጥሮ ነበረ። እንግዲህ እንደሚታወቀው አብርሃምና ሩታ እንግዲህ ወደ ቡታጅራ እንደሄዱ አንዳንድ መረጃዎች ደርሶናል ማለት ነው። እዛም እንደሄዱ እንግዲህ ሽምግልና እየተካሄደ እንደነበረና በዛን ሰዓት እንግዲህ አብርሃምን መገኘት እንዳልፈለገ አንዳንድ ነገሮችም ደርሶናል። በዚህ ጉዳይ ላይ እንግዲህ በደንብ ሰፋ ያለ ፕሮግራም ይዤ ይመጥቻለው። ስለዚህ እንግዲህ ሰብስክራይብ ማድረግ እንዳይረሳ እንግዲህ ወደ ጉዳያችን ምንድን ነው የተፈጠረ? ብላችሁ በተለይ ብዙቻችሁ ስጠይቁ ነበረ። አንዳንድ ቪዲዮም ወጥቶ ነበረ። በተለይ እንግዲህ አብርሃም አንዳንድ ቪዲዮችን ሲለቅም ነበረ በቲክቶክ እና በተለያዩ ነገሮችም በብዛት ማለት ይቻላል። አንዳንድ ሰዎችም ሼር ሲያደርጉ ነበረ። በዚህ ጉዳይ ላይ እንግዲህ ሩታና አብርሃም ለሽምግልና ተጠርቶ ነበሩ። ያ ነገር ላይ እንግዲህ እጅግ በጣም ብዙ ሰዎችም ሀሳብ አስተያየት እየሰጡ ነው። ሩታ መታረግ ትፈልጋለች ች ብሎ እንግዲህ ብዙ ሰው ማለት ይቻላል በዛ ጉዳይ ላይ ሲያነሱ ነበረ። እንግዲህ በትናንትናው ዕለት የለቀቀው ቪዲዮ በተለይ እጅግ በጣም የቆየ እና ከሄርሜላ ጋራ ይህንን ነገር የሰሩት በጣም የቆየ ቪዲዮ እንደሆነ ያንን ነገር እንግዲህ መረጃው ደርሶኛል ማለት ነው። እንግዲህ ሄርሜላም እጅግ በጣም በሚገርም ሁኔታ ቡታ ጅራ ተገኝታ ነገሮችንም እንግዲህ ስትከታተል እንደነበረ ሰምተናል ማለት ነው። በጣም ትልልቅ ሰዎች ማለት ይቻላል በዚህ ጉዳይ ላይ ተሳትፈዋል። በተለይ አብርሃምና ሩታን ለማስታ ለማድረግ በስተመጨረሻ እንግዲህ ብዙ ሰው ማለት ይቻላል በዚህ ሽምግልና ላይ ተሳትፎ ነበረ። እንግዲህ ሽምግልናውም ሳይተላለፍ ቀርቷል። በቪዲዮም ሳያስተላልፉ የቀሩበት ምክንያትም እንግዲህ አብርሃም በቦታው ላይ እንዳልተገኘና መገኘትም እንደማይፈልግ ስለተናገረ ነው ተብሎ በስፋትም ተወርቷል። በዚህ ጉዳይ ላይ መረጃም አግኝቻለሁ። በተለይ አብርሃም ወደ ቦታው ላይ እንዳልተገኘና ሽምግልናው ላይ መሳተፍ እንደማይፈልግ ያንን ፍላጎቱን በደንብ አድርጎ እንደተናገረ መረጃው ደርሶናል ማለት ነው። ሩታንም እንግዲህ ለማሳመን በጣም ብዙ ሰው ማለት ይቻላል እየነገሯት ነበረ። እንግዲህ ወደ ሽምግልና እንድትገባና ሁሉም ነገር እንግዲህ በሰላም እንድትመለስ ወይም ደግሞ ወደ ትዳሯ በሰላም እንድትመለስ ያንን ነገር ለማድረግ እንግዲህ ከፍተኛ ጥረት ሲያደርጉ ነበረ። በዚህ ሽምግልና ሁኔታ እንግዲህ የተሳተፉት በጣም ብዙ ናቸው። ከዛም ውስጥ እንግዲህ የሩታ እናትና ጋሽዬ እንዳሉበትም መረጃው ደርሶኛል ማለት ነው እንግዲህ ሽምግልናው ላይ በደንብ ተሳትፎ ያደረጉት በተለይ የአገር ሽማግሌዎች እና ትልልቅ ሰዎችም ተገኝቶ ቦታው ላይ አብርሃምን ሲጠብቁ የነበረበት ሰዓት ላይ እንግዲህ አብርሃምም የራሱን እንግዲህ መልእክት ልኮ በጭራሽ ሽምግልናው ላይ መገኘት እንደማይፈልግ እንግዲህ ግልጽ አድርጎ እንደተናገረ መረጃው ደርሶናል ማለት ነው። እሱ ብቻ አይደለም፣ በጣም ብዙ ሰዎች ማለት ይቻላል በተለይ እንግዲህ እነ አቤል እነ ብሩክም ሁሉም ሰው ማርክም ጨምሮ ቦታው ላይ ተገኝቶ ነበሩ በአ አንድ ላይ ነው እንግዲህ ይህንን የመስቀል ባህል ለማክበርን ቦታው ላይ የተገኙት። ግን በዚህ ሁኔታ አብርሃም በፍጹም እንዳልተስማማና ከሄርሜላ ጋራም እንደነበረ አንዳንድ መረጃዎችም እየደረሱን ይገኛሉ። በተለይ እንግዲህ ሄርሜላ ይህንን ሽምግልና እንዳይቀርብ በጣም እንቅፋት ሆናለች ብሎ ብዙ ሰውም እያነሳ ነበረ። እንግዲህ ሄርሜላ ያንን ነገር ነው በደንብ እያረገች ያለችው በዚህ ሰዓት እንግዲህ በጭራሽ በጭራሽ ወደ እንዳይመለስ እየገፋፋችው በተለይ ሌላ ስሜት ውስጥ እንዲገባ እያደረገችው እንደሆነ ነው እንግዲህ በደንብ ሲወራ የነበረው። ምክንያቱም እንግዲህ በትላንትና ዕለት ገና ቡታጅራ እንሄዳለን ብላ ነው ሀሳቧን ስሰጠ የነበረው። ቪዲዮ ግን በጣም የቆየ እና እጅግ በጣም ነገሮችን ማወሳሰብ ስለፈለገች እና በጭራሻ አብርሃም ወደ ሩታ እንዳይጠጋ ወይም ደግሞ ወደ ሽምግልና የሚባለው ነገርም እንዳይገባ በደንብ እንግዲህ በቻለችው መጠን እየሞከረች እንደሆነ ያንን ነገር እንግዲህ በደንብ አድርገን ለመረዳት ችለናል ማለት ነው። አብርሃም እንግዲህ ወደ ቡታጅራ መሄዱን አልወደደውም። ምክንያቱም ደግሞ እንግዲህ ሽምግልናውም ላይ እንዲሳተፍም በጣም ከፍተኛ ጥረት ሲያደርጉ ስለነበረ በጣም ብዙ ሰዎች በዛ ምክንያት እንግዲህ ወደዛ መሄዱ እጅግ በጣም እንደ ጸጸተው እንግዲህ በደንብ ለማስረዳት ሞክረዋል ማለት ነው ለሄርሜላ። ሄርሜላም እንግዲህ ያንን ነገር ነው የምትፈልገው። በጭራሽ አብርሃም በተለይ በዚህ ጉዳይ ላይ እንዲሳተፍም አትፈልግም። ያ ነገርም ደግሞ እየተሳካላት እንደሆነ በደንብ ያሳያል ማለት ነው እንግዲህ ነገሮች በዚህ ቀጥሏል። ሩታም እንግዲህ በአቋማ ጸንታለች ማለት ነው። ምክንያቱም እንግዲህ አብርሃም በጭራሽ መታረቅ እንደማይፈልግ እና ሩታም እንግዲህ ወደኋላ መመለስም እንደማትፈልግ እሷም በደንብ አድርጋ ስትናገር ነበረ። ለሽማግሌዎቹም እንግዲህ ስታስረዳ፣ በፍጹም የሚቀየር አይነት ወንድ አይደለም። በጭራሽ የሚያረገው ነገር እጅግ በጣም የሚያሳፍር ነገር ነው። እስካሁን ድረስም እያደረገ ነው። ተፋቶም አይደለም እንግዲህ ከዛ በፊትም ብዙ ነገሮችን ያደርገኝ ነበረ በጀርባዬ እንግዲህ ብዙ ነገሮችን አድርጓል። በተለይ ከተለያዩ ሴቶች ጋራ ይታያል በየጊዜው ማለት ይቻላል። ሶሻል ሚዲያ ላይ የሚያደርጋቸው ነገሮች እጅግ በጣም የሚያሳፍር ነው። ከአንድ ባል የሆነ እንግዲህ የማይጠበቅ ነገሮችን ያደርጋል። በተለይ ስለ ልጁ እንግዲህ በደንብ አድርጋ አንስታ ነበረ። ስለ ልጁ ምንም አይነት ግድ የለውም በጭራሽ። እንግዲህ ስለ ልጁ ጠይቆም አያውቅም። እንደዚ አይነት ስሜትም አይሰማውም ለምን እንደሆነ አላውቅም። በጭራሽ የአባትነት ስሜትም እስከ ዛሬ ድረስ እያሳየ አይደለም። ስለዚህ እንግዲህ እኔ እራሴን ችዬ ልጅ ማሳደግ ፈልጋለሁ፣ በተለይ ቤተሰብ ጋር ሆኜ ሁሉንም ነገር እጋፈጣለሁ፣ የሚመጣውን ነገርም በሙሉ ለመቀበል ዝግጁ ነኝ ብላ እንግዲህ በደንብ አድርጋ ተናግራለች ማለት ነው። ሽማግሌዎችም እንግዲህ በደንብ አስበውበት፣ በጣም ይሄ ነገር ከባድ እንደሆነ፣ በተለይ እነሱ መሃል የተፈጠሩ ነገሮች እጅግ በጣም ከባድ እንደሆነ ይሆናልና በእርቅ ለመፍታትም በጣም ጥረት እያደረጉ እንደሆነ እንግዲህ ሰምቻለሁ። በተለይ እንግዲህ አብርሃምን እስካሁን ድረስ እየጠበቁ እንደሆነ እና ሀሳቡን ቀይሮ ወደ ሽምግልናው እንዲመጣ እየገፋፉት እንደሆነ እንግዲህ ለመረዳት ችለናል ማለት ነው። እንግዲህ በቦታው ላይ የነበሩ ሰዎች፣ በተለይ መስቀል በዓልን ሲያከብሩ የነበሩት ሰዎች አብርሃም እንግዲህ ወደ ራሱ እንዲመለስ እና ሽምግልናው ላይ ተሳትፎ ነገሮቹን በሙሉ በእርቅ ፈቶ ሁሉም ነገር እንግዲህ በሰላም ወደ ቤቱ እ እንዲመለሱ በተለይ በጣም ጥረት እያደረጉ እንደሆነ ሰምቻለሁ። እንግዲህ በቦታው በጣም ብዙ ሰዎች ማለት ይቻላል ተገኝቶ ነበሩ። ጋሽዬም በጣም ይፈልጋሉ አብርሃምን በተደጋጋሚ ማለት ይቻላል እያወሩት ይገኛሉ። እንግዲህ የአብርሃም ወንድምም በተለይ ሩታን በደንብ እያነጋገራት እንደሆነ ሰምቻለሁ። እሷም እንግዲህ እንድትመለስና ሁሉንም ነገር በሰላም እንድትፈታ ያለውን ነገር ወደ ሽምግልና እንድታዞረውና ይሄ ፍቺ የሚባለውን ቃል እንድታቆመው በተለይ ፍርድ ቤት ያስገባችሁን የፍቺ ጥያቄውን በሙሉ እንግዲህ እንድትተውና ሁሉም ነገር በሽምግልና መጨረስ እንዳለባት እንግዲህ በደንብ ሲያስጠነቅቃት ነበረ፣ ወይም ደግሞ ሲነግራት ነበረ። እያንዳንዱ ነገሮች እንግዲህ በጣም እየከበዱ ሄዶ ነበሩ። በአሁን ሰዓት እንግዲህ ሽምግልና መምጣቱ ደግሞ እጅግ በጣም በጣም ደስ የሚል ነገር ነው። በተለይ በዚህ ጉዳይ ላይ ጋሽዬ መሳተፋቸው ደግሞ እጅግ በጣም በጣም ደስ የሚል ነገር ነው ብለን እናስባለን። እንግዲህ አብርሃም ነገሮችን ትቶ ሁሉም ነገር ረስቶ፣ በተለይ ሩታ አሁን ያለችበትን ሁኔታ ረስታ፣ እሷም ሁሉም ነገር በሰላም ለመፍታት ወደፊት ቢመጡ ሁለቱም የተሻለ ነው ብለን እናስባለን። እንግዲህ አዲስ መረጃ ሲኖር ደግሞ ለእናንተ ለማድረስ ሞክራለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ያልሆናችሁ እንደተለመደው ቪዲዮችን ላይ ካርጉ ሀሳብ አስተያየታችሁን ኮመንት ስራ አስቀምጦ ይቀጥላለን። በሚቀጥለው ቪዲዮ እስከምንገናኝ ድረስ ብያላችሁበት ጤናና ሰላም ይሁንላችሁ።